26 የአፍሪካ ሀገራት በትምህርት በሥራና ክህሎት በኢንፎርሜሽን ቴክኖሎጂ ጉዳዮች ላይ በአዲስ አበባ ዛሬ የሶስት ቀናት ምክክር ጀምረዋል። ኢኖቬሽን አፍሪካ 225 ዓለም አቀፍ የትምህርት ጉባኤ በአህጉሪቱ የአሁንና የቀጣይ ትውልድ ትምህርትና ተያያዥ ጉዳዮች ላይ በስፋት ይመክራል። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመክፈቻ ንግግራቸው እዚህ የተሰበሰብነው የነገይቱ አፍሪካ ሁኔታ ላይ ለመወሰን ነው፣ ትምህርትን ከቴክኖሎጂና የፈጠራ ክህሎት ጋር አቀናጅቶ ማሳደግ ደግሞ አጀንዳችን ብለዋል። ዛሬ እዚህ የተገኘ ነው የወደፊቱን የትምህርት ስርዓት ሁነኛ መልክ ለማስያዝ ነው። የአፍሪካን ዲጂታል ትራንስፎርሜሽን ጉዞ ለማፋጠን፣ እንዲሁም ለወጣቶቻችን ነገ የምንመኘውን እውን ለማድረግ በሚያስችሉ ጉዳዮች ላይ ለመምከርም ነው። ታላቅ ሀገር መሰረቷን የምታደርገው በተማሩ ዜጎቿ ትከሻ ላይ መሆኑ ይታወቃል። በአፍሪካም ተተኪው ትውልድ በከፍተኛ መጠን እየጨመረ የሚገኝ ሲሆን፣ ይህን ያማከለና የሚመጥናቸውን የትምህርት ስርዓት መዘርጋት ይጠበቃል ዘወርልድ አሄድ በኢትዮጵያ ትምህርት ዋና እና የልማቶች ሁሉ መሰረት ሆኖ እየተሰራ መሆኑን ገልጸዋል። ለዘርፉ እየተደረገ ያለውን ኢንቨስትመንትም በማንሳት ሂር ኢን ኢትዮጵያ በኢትዮጵያም የትምህርትና ክህሎት ስልጠና ልዩ ትኩረት ተሰጥቶታል። የአዳዲስ ትምህርት ቤቶች ግንባታ ከምቹ መሰረተ ልማትና ከአስተማማኝ ዲጂታል የኔትወርክ ዝርጋታ ጋር አጣምረን እየሰራን እንገኛለን። በፈጠራ ስራዎች ኢንቨስት በማድረግም የስራ ዕድሎች እንዲስፋፉም እየተሰራ ይገኛል። ይህ መድረክም የዘርፉ አካላት ሐሳብና ተሞክሮ የሚለዋወጡበት፣ ወደ ተግባር የሚለወጡ ምክረ ሐሳቦች የሚወጡበት እንደሚሆን ይጠበቃል። to listen to share and to act የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዓለማችን ያለው የፖለቲካ የኢኮኖሚና የቴክኖሎጂ ሁኔታ በፍጥነት እየተለዋወጠ ነው፣ ለዚህ ደግሞ አፍሪካውያን ትውልዶች ከጊዜው ጋር መራመድ እንዲችሉ ለማድረግ ሰፊ ስራ ይጠበቅብናል ብለዋል። የአዲስ አበባው ምክክርም በዚህ መልኩ እንዲቀኝ በማሳሰብ ኦብቪየስሊ አት ኤ ቨሪ ቨሪ ኢምፖርታንት ክሪቲካል ታይም አሁን ያለንበት ጊዜ ለአፍሪካ ብቻ ሳይሆን ለዓለም ሁሉ ወሳኝ በሆነበት ጊዜ ላይ ነው ያለነው። አሁን በዓለም ዙሪያ ያለው አይገመት የመገለባበጥ በታሪክ ካየነው በላይ ሲሆን እየተመለከትን ነው። በዚህ ወሳኝ ሰዓት ነጋችንን የሚወስነው ወጣታችንን በምን ያክል መጠን በትምህርት ብቁ እንዲሆን በምክንያታዊ አሳቢነትና በክህሎታቸው ምን ያክል አዘጋጀናቸው በሚለው ነው። ይህን ማድረጋችን አሁን ላይ እየተስተዋሉ ከምንመለከታቸው ዓለም አቀፋዊ ሁኔታዎች ጋር ተስማምተውና ተቋቁመው እንዲቀጥሉ ማድረግ ይቻላል። ከመቼውም ጊዜ በላይ አሁን ስለ ክህሎት፣ ስለ ትምህርት፣ ስለ ቴክኖሎጂ ስናወራ እንደ ሌላው መደበኛ ጊዜ በምናስበው ልክ ሳይሆን በልዩ ሕሳቤና ተግባር መከወን ያለበት ነው። እኛም እንደ አፍሪካዊ በታሰበና በታቀደ መልኩ አዲስ የነገ ጎዳናን ለመጥረግ አሁን በትምህርት በቴክኖሎጂና በክህሎት ልማት የምንሰራው ወሳኝ ነው። ቴክኖሎጂ ኢኖቬሽንና በክህሎት አቅም የዳበረ የሰው ሀብት ልማትን ማስፋት ሰብዓዊና ሀገራዊ ክብርንም ለመጠበቅ አቅምና ጉልበት እንደሚሰጥ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ጠቅሰዋል። ለዚህም እኛ የአፍሪካ ልጆች በትውልዳዊ የኃላፊነት ስሜት በመተባበር ልንሰራ ይገባል ሲሉም አሳስበዋል። ቴክኖሎጂን ስናስብ የፈጠራ ስራዎችን የሚደግፍ ፖሊሲ ማዘጋጀት የግድ ይላል። እዚህ የተገኘነውም ተጨባጭ ለውጥ የሚያመጡ ሀሳቦችን ለማጠናከር ነው። በአፍሪካ እስካሁን ለዲጂታሉ ዓለም እድል ያላገኙ በርካቶች እንዳሉ ይታወቃል። ይህ ደግሞ በፍጥነት መቀየር ስላለበት በህብረት መምከርና ኢንቨስት በማድረግ ተተኪው ትውልድ የሚገባውን ማዘጋጀት ይገባል። አፍሪካን የፈጠራና ምርምር ስራዎች ማዕከል ለማድረግም በጋራ መቆም ይገባናል። ዛሬ የተጀመረውን 14ተኛውን ኢኖቬሽን አፍሪካ 2025 ዓለም አቀፍ የትምህርት ጉባኤ የትምህርት ሚኒስቴር የኢኖቬሽንና ቴክኖሎጂ ሚኒስቴር እና የሥራና ክህሎት ሚኒስቴር ከአጋር ተቋማት ጋር በመቀናጀት አዘጋጅተውታል።